በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ አንሰኛችሁ የልዑል እግዚአብሔር ቤተሰቦች በወደደን እና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። አሜን። የልዑል እግዚአብሔር ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረ እና የተመሰገነ ይሁን። አትለይም እና እናቱ እናታችን ቤዛዊተ ኩሉ ወላዲተ አምላክ ስሟ የከበረ እና የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለክቡር ዕፀ መስቀሉ በዓል በሰላም አደረሰን አደረሳችሁ። እግዚአብሔር አምላክን አጋዥ በማድረግ የዕለቱን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን መስከረም 16 ቀን በዚች ቀን ከጌታችን ኢየሱስ ክርስቶስ መቃብር ላይ ቤተክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞ በኢየሩሳሌም አገር ንግስት እሌኒ የገለጠቻቸው የከበሩ ቦታዎች ሁሉ የተሰሩበት እና የከበሩ ሆነ። ይህም እንዲህ ነው። ልጇ ቆስጠንቲኖስ በነገሰ በ20 ዓመት ቅዱሳን የሆኑ 318 አባቶች በኒቂያ ከተማ ከሰበሰበ በኋላ ቅድስት እናቱ እሌኒ እንዲህ አለችው፣ ልጄ ሆይ ወደ ቅድስት ሀገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ የክርስቶስ ንጸ መስቀል ፈልጌ አወጣ ዘንድ ለእግዚአብሔር ስለት ተስያለሁ አለችው። ቆስጠንዲኖስም ሰምቶ በዚህ ነገር ደስ አለው። ከብዙ ሰራዊት ጋር ብዙ ገንዘብ ሰጥቶ ላካት። የከበሩ የግምጃ ልብሶችንም ሰጣት። እርሷ ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከነዚህም ቦታዎች ስለ ከበረ አዳኝ ስለ ሆነ እፀ መስቀል መረመረች። በታላቅ ድካምና ችግር አገኘችውና ታላቅ ክብርን አከበረችው። በታላቅ ምስጋናም አመሰገነችው። ከዚህ በኋላ በጎለጎታ፣ በቤተልሔም፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞም በዝራ ጽዮን የመቤታችን ማርያም ስጋዋ በተቀበረበት በጌቴ ሰማኒ፣ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሰውያ እንዲሰሩ አዘዘቻቸው። ዳግመኛ በእንቁ በወርቅ በብር እንዲያስጌጧቸው አዘዘቻቸው። በኢየሩሳሌምም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱ ንግሥት እሌኒን እንዲህ ብሎ መከራት፣ ይህን እንዲህ አትስሪ፣ ከጥቂት ዘመናት በኋላ በዚህ አገር ሊነግስ አሕዛብ ይመጣሉ፣ ሁሉን ይማርካሉ፣ ቦታዎችንም ያፈርሳሉ፣ ወርቁንም ብሩንም እንቁንም ይወስዳሉና። ነገር ግን ጠንካራ የሆነ የማይናወጽ የማይፈርስ ጥሩ ህንፃ ልታሰሪ ይገባል። ከዚህ የሚተርፈውን ለድሆች ለችግረኞች ስጫቸው አላት። እርሷም የአባ መቃርስ ምክሩን ተቀብላ መኳንት ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲያነጹ አዘዘቻቸው። ከዚህም በኋላ ንግሥት እሌኒ ወደ ልጇ ንጉሥ ቆስጠንዲኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶም እጅግ ደስ አለው። እንደገና ሌላ ብዙ ገንዘብ እና ህንፃውን ተቆጣጥረው የሚያሰሩ ሹሞች ላከ። ለሚገነቡትና ህንፃውን ለሚሰሩ ለሚያገለግሉ ሁሉ ደመወዛቸው ሳያጓድሉ ሁል ጊዜ ወደ ማታ እንዲሰጧቸው ንጉሥ አዘዘ። ስለ ደመወዛቸው እንዳይጮሁ፣ እንዳያዝኑ እግዚአብሔር ስለ ጩኸታቸው በእርሱ እንዳይቆጣ ይፈራልና። የግሞሞ ወደ ኮንስታንቲና ሊቀ ጳጳስ ኤፒስኮፖ ሰዓቶችን በመያዝ እንዲዘጋጁ እንዲሁም ወደ አንጾኪያ ሊቀጳጳሳት ወደ እስክንድሪ ሀገር ሊቀጳጳሳት ወደ አባ አትናቴዎስ ሊቀጳጳሳቶቹን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የተሰሩትን ወይም የታነጹትን አብያተ ክርስቲያን እንዲያከብሩ ንጉሥ እንዲያዘዘው ሁሉም ተሰበሰቡ እስከ መስከረም አስራ ስድስት ቀን ኑረው በዚች ቀን ሁሉን አብያተ ክርስቲያናት መሰዊያቸውን አከበሯቸው። የቁርባንም ቅዳሴ ቀድሰው ለምዕመናን ሥጋውን ደሙን አቀበሉ። በዚች ቀን ከቶ እንደ እርሱ ሁኖ ሆኖ የማያውቅ ታላቅ ደስታ ሆነ። የከበረ መስቀልንም በመሸከም በእነዚያ በከበሩ ቦታዎች ዞሩ። በውስጣቸውም ለእግዚአብሔር ሰገዱ፣ አመሰገኑትም፣ መስቀሉን አከበሩት። ወደ ሀገሮቻቸው በሰላም በፍቅር ተመልሰው ገቡ። ለእግዚአብሔር ምስጋና ይሁን። በእኛም በመስቀሉ ኃይል ሁላችንም ሕዝበ ክርስቲያንን ይማረን ይጠብቀን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ቅዱስ ነው ቅዱስ አያል ነው የማይሞት ሕያው ቅዱስ፣ ከቅድስት ድንግል ማርያም የተወለድክ በመስቀል ይቅር በለን። እግዚአብሔር ቅዱስ ነው ቅዱስ አያል ነው የማይሞት ሕያው ቅዱስ ነው፣ በዮርዳኖስ የተጠመቅ በመስቀል የተሰቀልክ በመስቀል ይቅር በለን። እግዚአብሔር ቅዱስ ነው፣ ቅዱስ ኃያል ነው፣ የማይሞት ሕያው ቅዱስ ነው። በሦስተኛው ቀን ከሙታን የተነሳ ወደ ሰማይ በመስጋና እያረክ በአባት ቀኝ የተቀመጥ ያግመኛን በሕያውና በሙታን ላይ ለመፍረድ የምትመጣ በመስቀሪ ይቅር በለን። ለስሉስ ቅዱስ ምስጋና ይገባል። አብ ወልድ በመንፈስ ቅዱስ ለጠላት አይሸነፍም። ይቅርታው በእኛ ላይ ይሁን ለዘላለሙ አሜን። አሌፍ ዮጅ ኖን በጎለጎታ የተሰዋ ንጹሕ በግ ነው። መስቀል በከበረ ደሙ ተጠመቀ። እነሆ ከዳዊ ዘር ከይሁዳ ወገን የሆነ አንበሳ አሸነፈ። በመስቀሉ ዲያብሎስን ገደለው፣ በሞቱ ሞትን አሸነፈ ገደለው። ዛፍን በደሙ ቀደሰው፣ በቅዳሴው ሰማይና ምድርን አስማማ። ክቡር መስቀል ሰይጣን ሁለት አፉን መታው። ክቡር መስቀል ሰባት አይኖችና ሶስት ቀንዶች አሉት። ክቡር መስቀል በአብ ዘንድ አስታራቂ ሆነ። ክቡር መስቀል አዳምን ከሞት ባርነት ነፃ ወጣው። ክቡር መስቀል ፈረሰኞቹን በባህር በየብስ የሚሮጡ መንኮራኩር አደረገ። ክቡር መስቀል ከሰማይ ልዴት አሳየ። ሦስት መንፈስ ውሃና ደም ቀላቀለ። ክቡር መስቀል ለቤቱ ሰባት ምሰሶዎች ሰራ። ክቡር መስቀል ለሥርዓቱ ሁለት መንኮራኩር ሰራ። ክቡር መስቀል ለእርሻው ማሳው እሾህ አሚኬላን የሚያስወግድ ትልቅ ሞፈር እርፍን የግርን ሰራ። ክቡር መስቀል ለቤቱ አዳራሽ ሰራ። አዳራሹም የሚያምር ነው፣ ጫፉም ወደ ሰማይ ይደርሳል። ክቡር መስቀል አንድ ሺ ጦር መማሪያዎችን በማሪያዎችን ሰራ አዘጋጀ፣ ከቤቱ አካባቢም ሰቀለ። እነሱም የቅዱሳ መጽሐፍ ቃል ናቸው። ክቡር መስቀል በልዩ ልዩ ቅመሞች የተሰራ የሚያውድ ወይን ሰጠን። ክቡር መስቀል በደም ሽቶ አጣፍቶ በሽታው ዓለምን ሁሉ አሻተተ። ክቡር መስቀል በምድር መካከል መድኃኒት አደረገ። ክቡር መስቀል ለመስዋዕት ሚስጥር ዲያቆናትን ሾመ። እነሆ እንግዲህ በጠዋት ወደ መስቀል እንሰግዳለን። ወደ መስቀል ልጆቻችን እንዘረጋለን። ቃልን ወደ መስቀል ከፍ ከፍ እናደርጋለን። ጥበብ እንደተናገረው በመስቀል በእምነት የሚኖር ሰው የተባረከ ነው። አላህ በጦር መውጋት አይችሉም፤ የመለኮት ጋሻ ይጋርደዋልና እንደዚሁ በመለኮት ጋሻ ከልለን ከሚገድለን ጦር አዲነን በጨለማ ከሚሄድ ከሚወረወር ነገር ከቀትር ጋኔን ከውድቀት ሁሉ ከጥፋት ሞት አዲነን። እኛ ባሪዎች ህዝበ ክርስቲያኑ ቅዱስ ስምህ እናመሰግን ዘንድ እንደ ዓይን ብሌን ጠብቀን ዛሬም ዘወትርም እስከ ዘላለሙ አሜን። አንድ አምላክ በሚሆን በአቦች በመንፈስ ቅዱስ ስም እናምናለን። እንደ ምስኪን ከዲሃ ቤት አደረ። የአገልጋይነት አርያ ይዞ ተሰቀለ፣ ተገደለ፣ ከሙታንም ተነሳ፣ ወደ ሰማይ አረገ። ያግመኛን በምስጋና ይመጣል። እሱ ምስጋና ይገባል ይቅርታውን በእኛ ላይ ይሁን ለዘላለሙ። መስቀል ከክፎች አይሁድ እይታ የሚጋርድ የክርስቲያን አጥር ነው። መስቀል ከከሃዲዎች እይታ የሚጋርድ የቤተ ክርስቲያን አጥር ነው። መስቀል ከተጠራጣሪዎች እይታ የሚጋርድ የክርስቲያን አማኞች አጥር ነው። መስቀል ከትዕቢተኞች እይታ የሚጋርድ የዝቅተኞች አጥር ነው። መስቀል ከኩራተኞች እይታ የሚጋርድ የድሆች አጥር ነው። መስቀል የሃይማኖት አዳራሽ አጥር ነው። መስቀል ከሰይጣን እይታ የሚጠብቅ አዳራሽ አጥር ነው። መስቀል ለሚታመንበት አጥር አዳራሽ ነው። አልፋ ወዑ ያለ ዘላለም የሚኖር ከቅድስት ድንግል ማርያም የተወለደው ይህ የእግዚአብሔር ቃል ነው። በዮርዳኖስ የተጠመቀው፣ በእንጨት መስቀል ላይ የተሰቀለው፣ ከሙታን የተነሳው፣ በምስጋና ወደ ሰማይ ያረገው እና በአባቱ ቀኝ የተቀመጠው፣ በሕያዋን በሙታን ላይ ለመፍረድ ዳግመኛ የሚመጣው ይህ የእግዚአብሔር ቃል ነው። ለእሱ ምስጋና ይገባል። ይቅርታው በእኛ ላይ ይሁን ለዘላለሙ። አቤቱ ትምረን ይቅርትለን ዘንድ እንለምንሃለን። በዚህም ዓለም በዛ በመስቀል አጥር እጠረን፣ በመድኃኒት ጋሻ ጋርዴን። የእኛን የባሪዎችን የህዝበ ክርስቲያን ኃጢአት ይቅርበል፣ ከሐዘናችን አረጋጋል። ለዘላለሙ በእውነት አሜን። ክብር ምስጋና ይገባል አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትሮም እስከ ዘላለሙ ድረስ በእውነት አሚን።